ቦርጭ ያለው ቦርጭ እንጂ። ኦኬ እኔ ቦርጭ የለኝም። ን በጣም ነው እንዳትታይ። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ክብሩ ይስፋ። ለመደን ያለ እንዴት አምሻችሁ? ቀናችሁ፣ ውላችሁ፣ ምሽታችሁ እንዴት ነበር? እኔ ጋ እግዚአብሔር ይመስገን ሁሉ መልካም ነው። ከዱባይ ሙቀት በላይ ያው የዱባይ ሙቀት እንደምታውቁት ማለት ነው። እንቅልፋችሁ ሳይመጣ እንቅልፍ እንቅልፍ የሚያሰኝ ሳይረባችሁ ራብራብ የሚያሰኝ ሳትታመሙ ቀጥታኝ የሚያስበላ ነው። ሀይ አዋሪው ጋይስ እንዴት ናቸው? ደህና እንኳን ደህና ወጣችሁ ከዛ በተረፈ እግዚአብሔር ይመስገን ሁሉ ሰላም። ክብሩ ይስፋል፣ ድንግል ማርያም ልጅ ክብሩ ይስፋል። እናትና ልጅ ይላል እና እንደዛ እኔ ደህና ነኝ እልላችሁ። የሄዳችሁ ነው የምታዩት፣ የሄዳችሁ ነው የሚያስብል ነው ላይክ ፕሊስ ጋይስ ላይ ሰብስክራይብ ላይክ ሰብስክራይብ አድርጎ ከዛ ዛሬ ስለምላወራ መሰላቸው የመጣሁት ስለ ሽልተኝነት አይ ስለ ሽልተኝነት ስ ከይ ፉ ላይክ አድርጉ። መጀመሪያ ግን ላይክ አድርጉ፣ በላይክ ግቡ። ባልቸወዳቸው ላይክ ስታደርጉ ያው ዩቲዩብ ሪኮመንድ ያደርገኛል፣ ያበረታታኛል ምናምን እንደዛ ነው። እና ላይክ አድርጉ፣ በላይክ ግቡ።

የጠሲ ቆንጆ ላይክ አድርጉ ጋይስ ብሊስ። ጥቅም ምንድን ነው? ማአዲስ ነኝ። የምን ጥቅም ነው አልገባኝም። ጋይስ ላይክ ብሊስ፣ ፋሚሊ ላይክ፣ ሰብስክራይብ ፕሊዝ፣ ሼር። ወይኔ፣ ጆሮ መዘመናችን ጆሮጌጥ አርገን ነበር። እንዴ ነው እቺ፣ እንደዚህ ማለት ነው። እንደዚህ አድርጌው ነበረ ግን ያው ከሰዓቴ ጋር ስለሚመሳሰል ብዬ ከላው አሳመመኝ። ከዛ ውለኩኝ እቺ

ማጨረሻ ሚስቦታ ረሱ የሚከታተሉ አይገርማችሁ። የሰው ፍቅር ይስጠን።